በኋላ ይሄ እንትና የሚባል እግዚአብሔር ጤና እሱ ነው ከውስጥ ያወጣል። አውቀን ቁጭ ያልን ሌሎች ሲወጡ ሲወጡ ነው ጉዳት የደረሰባቸውም የሞቱ እኔ ብዙ ለብዙ ልጆች ተናግራለሁ። እንደተባለው ቁጭ ብሎ ኑሮ ምንም አይሆኑም ነበር እና እናንተ ብቃትም አለ ሁሉ ነገር አለ ስለምትሉት ነገር እናውቃለን። አሁን ለቤቱ ሙሉ ህዝቡና አገሩ በእናንተ እጅ እንደሆነ እኮ ያሳውቃል እንጂ የሆነ ነገር እየገጠመን እንመጣ ነበር። በየቦታው ምን እንደሆነ በቃ ሰፊ የሆነ ነገር አናንተ ስለኛቱ እዛ ምን እንደምንነው እኛ ትልቅ ሰው ነን። ይህ ነገርም ደርሶብናል እናቃለን። ስንመጣም ከቤት እኮ ዝም ብለን አለ ሚስት አባት ዳሃ በዚህ የሆነ ነጻነት እንዲመጣ ፈልጋለሁ እንጂ እንደሆነ እና ከአማራ አሁን በቃ እግዚአብሔር እንደውም ይሄንን ነገር ያስፋውና ቀጠም እን ገናኝበት ጊዜ እግዚአብሔር ያመቻችላሉ። ችግር የለውም። አንድ ነገር ግን የሚላክ ነገር አለ። እኛ አሁን ያለን ግድ ላይ ነው። ሌላ ሬሳ አንጥቶ ይሄ በጣም ትልቅ ፖለቲካ ነው። በራሱ ላይ ነው ያሰረበው። በርግጥ በእኛ ላይ አይደል። ይሄን ቤተሰብ በጣም ከተቻላችን የሆነ በቀመያት እንፈልጋለን። በሰው ልጅ ከተቻለ ማለት ነው። እንጂ ስለ እናንተ ለቅንጣት ያህል ምንም አልጠራጠርም፣ ምንም አልልህም። ሰፊ የሆነ በቃ ሀገር ተስፋ አላት ብዬ የሚገምተው አሁን ከምታደርጉት አንጻር ብዙ ነገር አለ ገምታለሁ። በዚህ ቀጥምበት ጥሩ ልጆች ያላችሁ ብዬ እገምታለሁ። ልጆችም ራሱ አደረጀው ያጣችሁ ገና እድሜያቸው እንትን ይሁን እንትን እንደ ትልቅ ሰው ሲያባብልም እናንተ የሰራችሁት ነገር ነው ማለት ነው። ከላይ ከታች አደረጃጀቱ የተደረገው ምርጥ ነው። አንድ ሰው እንኳን ፊትም ሳያጠፋ ምን ነው እየተንከባከቡ በእነሱ አምነን እየደረሰ እዚህ ጋር ስንደርስ ደግሞ ከትላልቆቹም ብዙ ነገር አይተናል። እንዴት ነው ማናም ነው ማንም እንደዚህ የሚያደርግ የለም። አናቅም እንደ ህዋት አጀኒ ምን ሰምተናል እኮ እናውቃለን ምንም ጀምሮ እና፣ ጥሩ ነው። በዚህ ቀጥሉበት፣ ያለው እሱን ለማለት ፈልጌ ነው። ምን እንደምንሰራ ቶ አሁን እንደዚህ እንደዚህ ምናምን ቢደን አናውራም፣ ግን የነፍሱ አባታችን ነው ብለን እንገምታለን። እንትና አንተና ውጣ ብለው ቢል እኮ ይችላል። ሰው ነው ማለት ፈልጋለሁ። ሌላ ምንም አልልም፣ ግን መለዋወጥ አለብን፣ መተዋወቅም አለብን። እኔ ነግሬት አካባቢ ነኝ ከተማ እኖራለሁ። የከተማ ኑሮ ስለከበደ ስለቀበለ በገጠር ይወጣ እና ብዙ ነገር ይሰራል ብዬ ጥሩ ነው የሁላችሁ ኑሮ ይሄንን ምት የሚያስለግ እውነት ለመናገር ግም እያቸዋለሁ። ፋኖ ጭራት ነው ፋኖ ሊያጠፋነው ሊጨፈልቅ ነው የመጣው በየመድረኩ ይባላል። ግን እኛ የወጣ ነው የመጀመሪያው ለአማራ ህዝብ ነፃ እንዳይ ቢሆንም ቀጣይ ግን ኢትዮጵያ ለመታደግ ነው የወጣ ነው። ኢትዮጵያ ሳያስፈልጋታል የወደቀች በባለጌ ላይ ነው። ይህን ባለጌ ላይ የወደቀች ኢትዮጵያ ደግሞ ነገ እናንተም እኛም ሆነን የእናንተ ቤተሰቦች፣ የእናንተ ወንድሞች፣ የኛ ወንድሞች፣ የኛ ቤተሰቦች አሁን የያችሁ ጀግኖች ሆኖ በጋራ ነው ኢትዮጵያ መታደግ የሚችል። ስለዚህ እውነት ለመናገር ይህን እውነታ ማታችሁ ልትለኝ ነው። ምናልባት ወንድሞቻችሁ ዋጋ የከፈለ ወንድሞቻችሁ ይህን እውነታ ላጁ ቢያዩ ኖሮ የኛን ደህንነት ቢያዩ በእርግጠኝነት አንድ ሁኔታ ይጥቁ። ግን አላይ ማላቦ እኛ የምንፈልገው ፈልገው ብልጽግና የተባለን ድርጅት ነው። በቃ ብልጽግና ለኢትዮጵያ አይበጅም። አይ አይደለም ነው ብልጽግና ከመጣ ወዲህ ብዙ ኢትዮጵያዊ በርስ በርስ ታው ተገዳለናል። እኛ እንደ አማራ ብልጽግና አማራ የሚባል ብሔር አያስፈልግም መኖር የለበትም ብሎ ቆጆ አማራ ጾሮ ኢትዮጵያ ለማዳረጋቸው እየጠየቅን ያለው አማራ የበላይ ሆኖ ኢትዮጵያ ንብራ ሲሆን አማራም ኦሮሞን በኢትዮጵያ ላይ እድሉም ሁሉም ነገር እኩል ነው፣ እኩል መኖር ያለብን። በነገራችን ላይ እኮ ኦሮሞን የበላይ አድርጎ ሲያኖር እኮ ገጠሮታቸው ግን ኦሮሞ የበላይ ነው ብሎ ሲያኖር ማነው የበላይ ሆኖ መኖር የሚፈልገው? ዝርፊያ ይዘርፋሉ፣ በጋር በግድ ምናልባት ከሆነ ታየ መረጃ ሲወጡ ነበር አንዲት ዝርፍ ያየ ፈጸም አመራሩ ይዝረፍ ችግር የለውም ይሁንሽ እንፍቀር ቢያንስ ግን ሰው በሰውነት ነው ተከብሮ በኢትዮጵያ ምድር ላይ መኖር መቻል ነበረ። ስንት ጠላት እኮ አለ የውጭ ያሰፈሰፈ ጠላት አብረን ተጋግዘን መዋጋት የምንፈልገው ስንት ጠላት አለ። ግን መቻረግ ነው እርስ በርስ እንድንዋጋ ያደርገን ነው እኮ ስለዚህ እውነት ለመናገር መታገልም መዋጋትም ካለብን በጋራ መስራት ያስፈልጋል። ኢትዮጵያ መታደግ ያስፈልጋል። ጊዜው እንድታደርግበት ደግሞ ጊዜው በእርግጠኝነት ነው የምነግራችሁ

ምን ልጅ ነው፣ ምንም አያውቅም። እዛም ሲያለቅስ ነበር በየቦታው ቁጥሩ ማለት ነው። አሁን ማያቅ ሰው ሌላ ነው ልል ይችላል። ሌላውም አለ። ያለቀውም ዝም ብሎ አይደለም እኮ ስለማያቅ ብቻ የሆነ አድርጎ መስጣት

ከወጣ አይጠፋል በማለት ነው እኮ። ከባድ ነገር ነበር ይሄ። አሁን እናንተ ምን ሰውን እኮ አንድ ነው አንድ ነው የሚታየው እናንተ ጋር ሳንደርሰኛ፣ ከልጆች አይተናል፣ መንገድ ላይ ያለው እንደዚህ አልመሰለንም። በእርግጥ የሆነ ነገር አለ ብሎናል እ ጥሩ ነገር አለ የሚል ነገር ነግሮናል። ጥሩነቱን ግን ልጆች እጅ ስንገባ ነው ያየነው ገና እናንተ ጋር እዚህ ሳንደርስ በቃ ቁም ነገር መናገር ነው። አሁን የሆነ አስመስለ የምታወራበት አይደለም። አሁን እያወራ ያለሁት እኔ ምንም አይደለም። ህይወታችን ተስፋ የቆረጥነት እሱን ሳይሆን እኔ የወደፊት ተስፋ እኔ ብዙ ነገር አይቻልም። እንደ ሀገርም ብዙ አቃለሁ። የወደፊት ተስፋ እናንተ ከምታወሩ ዝም ብዬ በተግባር ካየሁም የሆነ የሰፋ ነገር አለ ተስፋ ሊሆን ይችላል እንጂ

እና እናመሰግናለን። በጣም የምናፈራት እግዚአብሔር እንግዲህ እንደ ውስጣቸው አድርጎ የሆነ ነገርን ቀለል ሊያደርግላት እሱን ብቻ ለማለት እፈልጋለሁ። አብረንን ትገኝ

ትልቁን ነገር ለመሰለህ ማነሱም አንተ አመድነህ ልጆቻችሁ በጣም በልጆቻችሁ ጥሩ ጠንካራ ናቸው እያልክ ነበረ። የእኛን ጥንካሬ ወና ለመናገር ዝም ብሎ የጠነከረ አይደለም። ድርጅት ስላለው አለት ስላለው አመራር ስላለው በአንድ የመጣ ለውጥ ስላልሆነ በትግስት የተሞላ ድርጅት የድርጅት ማለት ማለት ነው። ስለዚህ ይሄ ድርጅት ደግሞ አማራን ብቻ አይደለም የሚጠብቀው፣ ለሁሉም ይቆረቆራል፣ ለሁሉም የሚቆረቆራል። ኦሮሞ፣ ትግራይ፣ ከምባታ ምናምን የሚባል ነገር የለም። እኛ ጥላችን ከብልጽግና ጋር ከብልጽግና ጋር ብቻ ነው። በቃ ብልጽግና ሲባል ወረቀት ብቻ አይደለም። በሱ ስር የሚተዳደረው የስልጣን ጥመኛ ያለው ፍርፋሪ የለመደ አለ አይደል? ፍርፋሪው እንዳይቀርበት በድሃ ልጅ በድሃ ደም እየነገደ የሚጫወተው ነው የምንቃወመው እንጂ የኦሮሞ አብረን ስንታገል ባንድ ምሽግ ስንታገል ስንዋጋ አገር ስንጠብቅ የጋራ አገር ስንገነባ የተዋለድን፣ የተጋባን ነው የኦሮሞ ከጥንትም ከአባቶቻችን ጀምሮ ማለት ነው። ስለዚህ በዚህ ልክ እናንተም ተረድታችሁ ምንም ችግር የሚደርሳችሁ ነገር የለም። ሌላም ቢመጣ ሌላም አይደለም ኦሮሚያ ወንድሞቻችን ቀርቶ ሌላም አካል ቢመጣ እኛ ስርዓት እስከምንቃወም ድረስ ወደ ሌላ ኬዝ ከለውጦ ወደ ሌላ ወንድ አሸባሪ ተይዞ ጽንፈኛ እየተባለ ስም ስም ስም ተቀይሮ የሚመጣው እናንተ በማታውቁት ነገር ይሄ ነው የምታውቁት ነገር በውል የምታውቁት፣ አሁንም ነገም ዛሬም ይሄን ያያችሁትን እውነታ በውል ያያችሁትን በአካባቢ ቢሄዳችሁ ኦሮሚያ ክልል ሄዳችሁ ሊሆን ይችላል የተለያየ ቦታ ሊሆን ይችላል የእናንተ አካባቢ። ይሄን ለህዝባችን፣ ለህዝቦቻችሁ እንድነግሩ ነው የሚፈልገው። ሌላ በተረፈ እቅፍ ድግፍ አድርገን እንደማንኛውም ወንድሞቻችሁ ናችሁ። ምንም ችግር የለባችሁም። በሰላም እጃችሁን ሰጥቷችኋል። እነኛ ያልሰጡትም ባለማወቅ ሊሆን ይችላል። እንግዲህ ሰው ውጊያ ላይ ብዙ ነገር ይፈጠራል። እናንተ ግን ፈጣሪ ብሎ ህይወታችሁ ተርፎላችኋል። አሁንም ምንም ችግር የለም። ለቤተሰብ ደውሉ። ከፈለጋችሁ ደግሞ ታወራላችሁ በቀጥታም ታወራላችሁ ትደውላላችሁ? በሰላም ሀገራችሁ እንተኛችኋለን ምንም ችግር የለም ካሁን ጀምሮ እናንተ የእኛ አካል ናችሁ እስኪ ለምን አንገላችሁም ኦሮሞን የምንጠላ ከሆነ እናንተ ኦሮሞ አማርኛ አትችልም ማለት ለምን ለምን አንገላችሁም እኛ ሰው የመግደልም ሱስ የለብንም ደም የምንጠጣም አይደለም ለህሊናችን ለሀገራችን ብለን እስከወጣን ድረስ በዚህ ያዙት ሌሎቻቸው የሚወጡ ነገር ካሉ ደውሉ

ለምንድ ነው ይሰብረዋል? አይጠቀምበትም ዝም ብሎ አይጠቀምበት ይሰብረዋል ስለዚህ ባለየ ዘልዛላ ዱርዬ ነው የበቃ መንግስት ሳይሆን ዱርዬ ነው አጭበርባሪ ዱርዬ ነው በዚህ ልክ ነው መረዳት ያለባችሁ በውል ማለት ነው ያያችሁት እኛ እናንተ ካሁን ጀምሮ ወንድሞቻችሁ ናችሁ የተፈለገው የተፈለየ የምንቀምሰውን ተቀምሳላችሁ ገበታን ካንለ የምንቀምሰውን ተቀምሳላችሁ የምንበላውን ትበላለህ፣ የምንጠጣውን ትጠጣለህ። እስከሚኬት ድረስ የምንለብሰውን ተጣለ የምን ለብሰህ ወደ ሀገርህ በሰላም ከቤተሰቦችህ ጋር ትቀየጣለህ። በቃ በእርግጠኝና ማለት ነው። ስለዚህ አይዟችሁ፣ አታስቡ፣ ተጠናከሩ። ምንም ችግር የለባችሁም። ወዲያችሁ እንዳይዋባ ችግር የለም። አይዟችሁ።